ሲል ምስል የምታዩት እሺ ለሸ ሙሀድ ባዋሉ ለሸ ብራሂም አደም አሉ ታሪካቸውን የሚያውቁ እና ዴም አሉ ከእነሱ ጋር ሁነን እንዲሁም ከክስና መተከታይ ወንድሞቻችን ማብረውን አጋር ወንድሞቻችን አሉና ከዚህ ሁነን እንነጋገራለን ማለት ነው። በጣም ጥሩ። ውድ ተመልካቾቻችን የኢዳል ፈጥር ልዩ የበዓል ዝግጅታችንን በደባርቅ ከተማ በቅርብ ርቀት ላይ እንግዲህ ወደ አራት ኪሎ ሜትሮችን ወደ ውስጥ ተጉዘን የሼህ ሃዝልን በካለ መቃብር ያለበትን ልዩ ታሪካዊ ቦታ ልናሳያችሁ እዚህ ተገኝተናል። ታሪካቸው ምን ይመስላል የሚለውን ወደ እናንተ እናደርሳለን። በድጋሜ እንኳን ለ1446ኛው ዓመተ ሂጅራ የኢዳል ፈጥር በዓል በሰላም አደረሳችሁ። አብራችሁን ቆዩ።

አገሩን አማን ንያውን ጥጋብ አላህ ያርግልን፣ በላውን ን ርፋልን፣ ረህመቱን አውርድልን። አማን ን ሰላም ይሁን። እህልና መንግሥት ን አታሳጣን፣ ዳኛ አትንሳ። እንግዲህ ታርቆ ተዋዶ

ላሚኮ ደግሞ ዘዋርግላችሁ ይንሶሩ ብለና አሜን፣ በረከ በላን ይንሶሩ አሜን። እንግዲህ አዎ ከፍ ከፍ አሜን፣ ያሉ መሄድ ለነሱ አሜን። እንግዲህ ዘላለም አዎ አሜን ይሁን እንግዲህ። ደሞዛቸው ከፍ ይበል፣ ደረጃቸው ከፍ ይበል፣ አሜን በደስታ የሚኖሩ

አንድ ሺ አራት መቶ አርባ ስድስተኛውን የኢዳል ፈጥር በዓል ምክንያት አድርገን በደባርቅ ከተማ በቅርብ ርቀት አራት ኪሎ ሜትሮችን ወደ ውስጥ ገባ ብለን ሻህዝል ታሪካዊ መካነ መቃብር ስፍራ ላይ ነው የምንገኘው። ዛሬ እንግዲህ ሻህዝል ማን ናቸው የሚለውን ወደ እናንተ ልናደርስ ወደን እዚህ ተገኝተናል። ቀደም ሲል የእምነት አባቶች ሶሎዋት አድርገውልን ለአሚኮም እንግዲህ ዱዓ ተደርጎ ፕሮግራማችንን ጀምረናል። ባላደረሳችሁ ጾም አሪፍ ነበር ረመዳን የአንድ ሺ አራት መቶ አርባ ስድስተኛው የረመዳን ጾም እጅግ በጣም በሚያምር ሁኔታ ሙስሊሙ ማህበረሰብ ለሀገራችን ሰላም ና ሀገራችን አንድነት ጸሎት እያደረገ ዱዓ እያደረገ ተራዊህ ሶላት ሳያቋርጥ እየሰገደ መስጊድን በሰዓቱ እየተገኘ ጥሩ ሁኔታ ያለ ነው እና ረመዳን ጥሩ እየሄደና ሙስሊም ማህበረሰብ በደስታ ነው እያሳለፈ የቆየው። እንደ አባቴ ረመዳን ለሙስሊሙ ማህበረሰብ እንዴት ነው የሚገለጸው? ወሩ ተናፍቆ ነው የሚጀመረው እና የዘንድሮስ እንዴት ነበር? ረመዳን የሚጾም ሰው አመቱን እንደ ጾመ ይቆጠራል ነው ያለ ጌታችን እና ጥሩ ነው ያለ የዘንድሮ ለየት ያለ ነው። ለየት የሚያደረገው ከአርባጡም ወንድሞቻችን ክርስትና ሃይማኖት

መቶ ሻዝል ድረስ ይህን አራት ኪሎ ሜትር ተጉዞ መቶ ማነጋገሩ ማለቱን አሚኮ እናመሰግናለን። ወደ ተመልካቾቻችን እንግዲህ አቶ ተቀባ እንግዲህ እዚህ ደባርቀ ከተማ ነዋሪ ናቸው። የሙስሊምና ክርስቲያን ተዋደው የሚኖሩበት ሀገር ነው ደባርቅ። እንግዲህ ሻዝንም ይህንን በማድረግ ዛሬም ድረስ ነዋሪዎቹ ዘንድ ይታወሳሉ። አቶ ተቀባም እንግዲህ ዛሬ ፕሮግራማችንን ሻዝን ፕሮግራም ልንሰራ ነው ብለናቸው ቀጠሮ ሲዘናቸው እዚህ መጣው አግኝተናቸዋል። እንኳን እንደናመጡ ደስ ብሎናል። በጣም እንኳን ደና ቆያችሁ። እንኳን እናንተ እንኳን ደና መጣችሁ። እኔ ተቀባ መንግስቱ እባላለሁ። ደባርቅ ከተማ 01 ቀበሌ ነው የምኖረው። ድሮ ሞስሊም ክርስቲያን፣ እነዚህ ሁለት ሃይማኖቶች አብሮ በልተን ምንም ያካራ የለየን እንጂ አብረን እነሱ ሰርግ ቢያሰርጉ ለኛ ፍሪዳ ገዝተው ጠጅ ጥለው በሰርጋቸው የምትመርጡት ቤት ብለው ለእኛ መስተንግዶ፣ እኛም እንደዚህ ልጅ በምንድር ጊዜ ጠርተናቸው በሚፈልጉት ቤት ድግሳቸውን እየመገቡ አድርገን። ሌላው ወዚህ ሀዘን በሚከበር ጊዜ ድሮ እንመጣለን። እኛ በግ ለብቻችን ተሰጥተን ቆዳ እንኳን ነው የምንሄደው፣ ዳቦ ቆሎ፣ ዳቦ ይህን የመሰለ ወግ ባህል ያለን እንትኖች ነን። ድሮ ስንሰማ እንዲያውም እስላም ክርስቲያን እንደዚህ የተከፈለ ድስት ሆኖ በክር ታስሮ ይሄኛው የክርስቲያኑ ይሄኛው የሙስሊሙ ተብሎ ያንን ባንድ ድስት ጉርዶች ሆኖ ያወጡት ይበላል የሚል ከአባቶቻችን እንሰማ ነበር። እና አሁንም እኛ ሙስሊም ክርስቲያን፣ ቤተክርስቲያን ክርስቲያን ብንሰራ ከመሰረቱን ከመቆርቆራችን በፊት ለሙስሊም ወንድሞቻችን እንደዚህ ህንጻ ጀምረናል ብለን እንላለን። እነሱ የኛ ተጋሪ ሆነው የኛ አጋር ሁነው ብራቸውን ለግሰው ህንጻው እስኪያበቃ ድረስ አብረው ግንባታ የሚፈጽሙ ወንድሞቻችን ናቸው። እነሱ መስጊድ በሚሰሩበት ሰዓት ደግሞ እኛው ገንዘብ አዋጥተን አብረን ለነሱ። መከራ አይቀርም፣ ሰው ተፈጥሮ ሞት አይቀርም። ና ሙስሊም ሲሞት እኛ እዚህ አብረን መጥተን ቀብረን ተቀምጠን ነው የምንሄደው፣ አብረን ተጋርተን። እነሱ ደግሞ እኛ በምንሞት ጊዜ አብረውን ከቀብራችን አንለያይ በደስታም አንለያይ፣ ሙስሊም ክርስቲያን አብረን የምንኖር ሰዎች ነን። ስለዚህ አሁንም ለወደፊቱም ለቀጻዩ ምናልባት ወጣ ያለ እንኳን ቢኖር አቦ አለ፣ ትላልቆች አባቶች አሉ። ያን እያስተካከልን አብረን የመኖር እድላችን ለቀጻይ ፊት እንደነበሩቱ እንዲሆን እንመኛለን። ከአባቶቻችን የወረስነው ባህልና ወግ ስላለ እኛ አብረን የመኖርነ አብረን ተቃብረን አብረን ዘፍነን የኖርነ ሰዎች ስለሆነ ለወደፊቱም ቀጻይም ቢሆን ወጣ ያለ ቢኖርን እኛ እያስተካከልን አብሮ የሚኖርን ምኞታችን እንቀጽላለን የሚል እምነት አለኝ እንደራሴ። በጣም እናመሰግናለን። ተቀባ እንግዲህ ደባርቅ የፍቅር ከተማ መሆኗን እንግዲህ በርሶ አይተናል። ሙስሊም ክርስቲያኑ በጋራ ተዋዶ ቢኖሩበት ሀገር እንደሆነ በርሶ አይተናል። ደስ ብሎናል። በጣም እንግዲህ ዛሬም ፕሮግራማችን ላይ ስንጠራውት ፍቃደኛ ሆኖ ስለመጡ እናመሰግናለን። ጨዋታችንን እንቀጥላለን። እንግዲህ ሸካሳ ሻህዝል ታሪካቸው ምን ይመስላል የሚለውን መነሻ እናድርግና ማን ናቸው ከሚለው እስኪ እንጀምር። እንግዲህ ሻህዝል እንደሚታወቀው ደባርቅ ከተማ፣ ከተማ ሆና ሳት መሰረት እዚህ አካባቢ የኖሩ የነበሩ ሙስሊም ማህበረሰቦች ለረጅም ዓመታት ይኖሩ የነበረ ቦታ እንደሆነ ይታወቃል። ሙስሊሙ ክርስቲያኑ ያውቀዋልና ቀደምት መስጊዱን እያያችሁት ነበረና እኚህ ሰው ትልቅ የእምነት አባት ክርስትናና እስልምናን እኩል አድርገው የሚያዩ ባላቸው ሃይማኖታዊ እውቀት ባላቸው የዲን እውቀትም በዚህ አካባቢ ሙስሊሙ ማህበረሰብ የዲኑ ባለቤት እንዲሆን ትልቅ ስራ የሰሩ አባት ናቸው። ይህም በመሆኑ ነው እንግዲህ በእሳቸው ስም ተሰይሞ እንደ አያችሁት ከደባርቅ ከተማ አራት ኪሎ ሜትር በላይ ነው ርቀት ያለው። እስቲ አሁን ግን ቀብር የምናከናውን እዚህ ነው። ከተማው ተነሰ መጥተን እዛው ከተማ አካባቢ ቅርብ የሆኑ የመቃብር ቦታዎች ቢኖሩም ይህ ታሪካዊ ቦታ ስለሆነና ቀደምት መሻህ ስለሆነ እዚህ ድረስ ነው መጥተነው ቀብር ስነ ስርዓት የምናከናውነው ና ይህ የሚደረግበት ምክንያት ምንድነው? ነባር እሴቶቻችን ላለመጥፋት የሼህ ሃዝልን ትልቅነት የሼህ ሃዝልን ነባር አባትነት ሁሉም ሙስሊም ማህበረሰብ ሆነ ክርስትና እምነት ተከታዩ እንዲያውቀውና ቅድም አቶ ተቀባ ሲሉት እንደነበረው በዚህ በሰሜኑ ክፍል ሙስሊሙና ክርስትና ተለያይቶ አያውቅም። ሁሌም ካራ ካልሆነ በስተቀር ሌላ ነገር አይለየንምና አብረን በልተን አብረን ጠጥተን የምንኖር በቀብር ስነ ስርዓት ወቅት ሲሆንም እዚህ ቦታ ድረስ መተን ምንነቱን የሻህዘን እንኳን ሙስሊሙ ክርስቲያኑ ያውቃል ብዬ አስባለሁ። ምክንያቱም እኒህ ትልቅ አባት በእልቅናቸውም በቂራእት እውቀታቸውም ለሀገር ገጽታ በነበረው ታሪካዊ በነበሩ ባለፉት ስርዓቶችም ትልቅ መሻህ እንደነበሩ ትልቅ አባት እንደነበሩ ነው አባቶቻችን የሚያስረዱን። እኛ እንኳን ልጆች ነን ጠይቀን ነው የተረዳ ነው። እና ትልልቆች አባቶች ከኔ በላይ ይገልጹታል ብዬ አስባለሁ። እና ሻሃዘል እስከዚህ ድረስ ነው ታሪካቸው። ተገልጾ አያልቅም። የኢልሙ ባለቤት፣ የቅርአት ባለቤቶች፣ የኢልም ባለቤቶች ዘግበው ይዘውታል ታሪካቸውን እና የበለጠ በዛ ቢገለጥ ደግሞ የበለጠ ይሆናል እና ይህን ይመስላል። በእኔ መኩል ያለው የእኛ አባቶች የኛ አስቅማንቶች እኳ አልደረሱባቸው እና ስለዚህ ስንሰማ ታሪኩን ግን ያው ለሁሉ የቆሙ መሆናቸውን ነው የምንሰማ። ሙስሊም ክርስቲያን ሳይሉ፣ ለሁሉ አስማምተው፣ ለሁሉ አዋደው የኖሩ ናቸው። እስከዚህ ነው አንት ናቸው። እና በክፍ የመጡበት እንትን ያሉበት ዘመን ያው በአስራ አምስተኛው ክፍለ ዘመን ይባላል። እንደዚያ ይባላል ታሪኩ ያው መጡ አኖሩ። በኋላ ያው እዚህ መጡ መካነም ቅብራቸው። ከየት ነው የመጡት? አባቴ ከእንትን ከሐረር ይባላል። መነሻቸው ሐረር፣ ከሐረር መጣው ነው እዚህ የኖሩ። በጣም ይገርማል። እሺ እንግዲህ እንኳን ሌላ አመት ባሉ ዛሬ እሁድ ክርስቲያኖቹ ይገድፋሉ፣ ፋሲካ በበነገታው ይሄ በዓል ይከበራል። በጋራ ለማክበር ለሁሉም እንዲመች በጋራ ሲያዋጉነ ዱር አባቶቻችን እረኛ ሆነን በዛ ስንጠብቅ ከፍ ተቆርጦ ሲቀር በግ ተቆርጦ እንዲያው ስለት ይሆንብን። አረ እንዲያው ከሙስሊሙ ደግሞ ነዝ ነዝሩ ብቻ ጅብ እንዳይበላው ይላል። በበነገተው ይገኛል። አሁን እዛ አዛይዞ የስለቱ የሚደርስለት ሁሉ አንድ አመት ኮሚቴ ነበርኩ። 155 በግ ይታረዳል። ያን የሚያመጣውን አታውቀውም። ስለት ተደርሶልኝ ስለት ተደርሶልኝ ይላል። በራው ለእርድ ነው። በኋላ ቆዳውን ስንከውን ነው እርዱን የምናውቀው። ወደ 155 የደረሰ እርዴታ ረዳ እንደው ምናልባት ሻዘንን ስናነሳ የተጻፉ ኪታቦች ኖሩ ይሆን እሱ ለሱ እስኪ እንጫዋወት ጥሩ አንድ ትልቅ አባት በቅርቡ የዛሬ ሁለት ወር ያለፉብና አባት አሉ ከሰሜን ጎንደር ዞን ጃናሞራ ወረዳ የሚባል ስላምዬ የሚባል ከተማ ነዋሪ ናቸው ትልቅ የእምነት አባት ናቸውና እሳቸው በዚህ በሰሜኑ ክፍል ያለን ትልልቅ መሻሄዎች ታሪክ የሚይዙ እሳቸው ናቸው እና የዛሬ ሁለት ወር አካባቢ ነው በህይወት ያለፉብን። አዎ ሀጂ ሁሴን ይባላሉ። እሳቸው ታሪኩ የሁሉም ታሪክ ተጽፏል። ስለዚህ በቅርቡ ነው የሞቱትና ገና ከልጆቻቸው ወደ እምነቱ መሪዎች እርክክቡ ስላልተፈጸመ ነው እንጂ ታሪካዊ ዳራው ከእስከ በሚል ተጽፎ ተይዟል። እንደምታውቁት ደግሞ በመጽሐፍ የተሰነዱ ሰነዶችን ልጅ ይረከባል። መጀመሪያ ከልጅ ነው ኮፒ ተደርጎ የሚሆን በኦሪጂናሉን እስልምና ጉዳዮች ምክር ቤት አመራር ነው ራሱን ችሎ በሰነድ የሚረከባቸው። ይህ ርክክብ ባለመፈጸሙ ነው ይዘን መቅረብ ያልቻል ነው እና ሰነዱ በደንብ ተሰነዱ የተቀመጠ መሆኑን ለመግለጽ ነው። ሼህ ሃዝልን ዛሬም ድረስ የሚታወሱ በሙስሊም በክርስቲያኑ ዘንድ የሚታወቁ ያደረጋቸው ምን የተለየ ነገር የሰሩት ነገር አለ? እዚህ በታሪክ ደረጃ ሲነገር አባቴ ከርሰውን እንጀምር ሻቸው ትምህርት የእስልምና ትምህርትን በደንብ አቋቁመው ይህን ያስፋፋሉ። ለክርስቲያኑም ደግሞ ምክር ሰጭ ናቸው። ተግባብተው ተመካከረው አብሮ ይኖሩ ናቸው። ይህን ነው እኛ የምናውቅ። እሺ፣ ሼህ ሃዝልን የምናውቀው ታሪካችሁን ወንድም የካሳ እንዳለው ድሮ ብራና ይባላል የቆዳው ተፍቆ ያለስልሶ። መድ ይባላል በዛ እየተጣፈ በእጅ ጡፍ ነው። ለዛ ነው አሁን ጠባብ የሆነ ዛሬ ቴክኖሎጂ ባደገ በሰለጠነው ጊዜ እነዛን ሆነ ቦታ ለማውጣት ይከብዳል። እነዛን እያሰራጨ አሁን ግን በሌላ ነገር በወረቀት ዘመን ባመጣው እየሆነ ስለሆነ ወደ ስተፊቱ ችግር የለውም። ዞሮ ዞሮ ሼህ ሃዝል አንድነትን ይወዳሉ ስንሰማ ታሪካቸውን ስንሰማ እምነት እንዳለ ሆኖ አዳሉም ይባላል። ለሁሉም ለወፉም ላራይቱ ጸለት ያደርጋሉ። በእድሜ በኩል ለሀገር አማን በላው ተብሬድ ገበያው ጥጋብ የሆነ ሶስት ነገር አስተምረው ሄዷል። እነዚህ እነዚህ ደግሞ ለሁሉም ይበቃሉ። አገሩ አማን የሆነ ሁሉ ወፋራዊቱ ሰው በሙሉ ጾታ ሳያለዩ አማን የሆነ ገበያው ጥጋብ ከሆነ ሁሉ ሆዱ ይሞላል። እነዚህ እነዚህ ሰላም የሚለው እነዚህ ሶስቱ ነገር አስተምረው ሄዷል። ሰላምን አማንን ገቢያው ጥጋቢ የሚለው እነዚህ አስተምረው ሂዳል። አሁንም አባቶች የዱአ የጦለት መክፈቻችን፣ የዱአ መክፈቻችን እነዚህ ሶስቱ ናቸው። እነዚህ ሶስቱ ደግሞ ማንም አይለዩም። ይህ ትልቅ ከሳቸው የመጣ ትምህርት ስለሆነ እዝነታቸውም በጣም የበዛ ነበረ። ደካማ ሰው ያለቅሳሉ። የተረበይ ሰሉ የሰጡን ያን ያችና አንዷን ከፍሎ ይሰጣሉ። ና በጣም አዛኝ ሮሮ ጥሩ አስተማሪ አባት ነበሩ። ታሪካቸው በዚህ መጥቷል። እኛም አሁን አንዳንዱ ብዙም ሳይሆን እያወጋንላቸው ነው ያለ ታሪኩ ደግሞ ዘላቂ ወደፊትም ቀጣይ ነው። አቶ ተቀባ እንግዲህ ከሙስሊም አባቶች የሚሰሙት ታሪክ ሻዝብ ምን አይነት ሰው ነበሩ የሚለውን ነገር እስኪ ያጫውቱኝ። ክርስቲያን ሙስሊም የማይል የሁሉ መጠጊያ የሁሉ በቃ መጠለያ ማለት ይቻላል። ደን በመኖሩ ይሄ ቦታ ተከብሮ በመኖሩ ምንም በሙስሊሙ ይከበር እንጂ የሁላችን ቅርጽና አብይ እንትን ነው። ሻአዘም ማለት ነው ሙስሊም ማለት የኛ ወንድም ነው፣ የኛ አጋር ነው። ይሄ ጾለት ለማን ነው የሚጸልዩት? አገር ሰላም ይሁን፣ አገር እንዲሁን። ስለዚህ እኛ ዙሪያውን ጠብቀን እንደዚህ በእንትኑ መስጊድ በሚከበርበት ሰዓት ዙሪያ ጥበቃ ሙስሊም ነው ክርስቲያን ነው አንል፣ ዙሪያ ጥበቃውን አብረን ተጋርተን ያ ጾለት በሰላም እንዲያበቃ የምናደርግና አብረን ይኖር ነው፣ ወንድም አማቾች ነው። የተከበራችሁ ተመልካቾቻችን፣ 1446ኛውን የኢዳል ፈጥር በዓል ምክንያት አድርገን በደባርቅ ከተማ በአራት ኪሎ ሜትር ርቀት ወጣ ብለን እንግዲህ ሻሀዘንን ታሪክ ነው ወደ እናንተ እያደረስን የምንገኘው። በያላችሁበት እንኳን አደረሳችሁ ለማለት እንወዳለን። አሁንም የበዓል ልዩ ዝግጅታችን ወደ እናንተ መድረሱን ይቀጥላል። እንግዲህ ቀደም ሲል ስለ ሻሀዘን ታሪክ ምንነት አንስተውልኛል አባቶቼ። በጣም ደስ ያለኝ ታሪኩን ስለሰማው። አሁን ያለንበት ቦታ እንግዲህ እሳቸው መካነን መቃብር ነው፣ እና እሳቸው በሚመጥን መልኩ ነው አይደል መስጊድ ተሰርቶላቸው ያለ። ስለሱ እስኪ ያጫውቱኝ ሸካሳ ቀርሶ ሊጀምር ዳገታማም ስለሆነ ቦታው እንዲህ ዝቅ ብሎ በጥሩ እንዲሰራ የተደረገበት ታሪክም ንፋስ እንትን እያለው ነው እና አራት ጊዜ በላይ ይህ መስጊድ እድሳት ተደርጎለታል። ይህ ምንድን ነው ቅድም የተጠየቀ ጥያቄ ነበረ፣ ሼህ ሃዝል ምንድናቸው ምን ቢያደርጉ ነው እንዲህ አይነት እንትን የተሰጣቸው የሚለው እኒህ ሰው ጥሩ ነገር ቢሰሩ ነው። በሀገር ሽማግሌነት ሀገርን በማሳረቅ በማስታረቅ እዛ ውጭ እስላማዊ ትምህርትን በማስፋፋት በዚህ አካባቢ በሰሜኑ ክፍል እዚህ አካባቢ ደባርቅ ከተማ መመስረት ቀርቶ ገና ውሹም ሳይኖር እዚህ አካባቢ ነው የነበረው ሙስሊም ማህበረሰብ እና ቅርአት በማቅራት ኢልምን በማስተማር ለሙስሊም ማህበረሰብ ትልቅ ታሪክ ስለሰሩና ና የሀገርን አንድ አድርጎ በመምራትና ና መሸምገል የኖሩ ሰው በመሆናቸው ነው። እንዲህ ጥሩ የሰራ ጥሩ ሁሌም ሲወሳ ይኖራል ና ከአለፉ እንኳን ይህን ያክል ዘመን ሆኖ ሁሌም ሲታወሱ የሚኖሩት መልካም ስራ በመስራታቸው ነው። ና የእሳቸው የምንሰማ ሁሌም መልካምነታቸው ነው። ከአያት ቅማንቶቻችን የምንሰማውና ቢያንስ አንድ አባት መቶ ዓመት ኖረ ብለን ብንል ከዛ በኋላ ያሉ ሶስት አራት አያቶችን አሳልፈናል። ሲወርድ ሲዋረድ የሰማ ነው ታሪክ ማለት ነው። የመጣውም ሁሉ አባቶቻችን የሚያስረዱን ምንድነው ስለሳቸው መልካምነት ነው። መልካም የሰራ ሁሌም ይታወሳልና እኒህ ሰው በጣም በጣም ለሀገራችን ታሪክ የሰሩ በመሆናቸው የዲን ባለቤት ስለነበሩ ነው እንዲህ መስጊድ ተሰርቶላቸው በሚያምር ሁኔታ የመስጊድ አገልግሎት ሶላት ባይካሄድበትም ውስጥ ገብቶ ሶላት መስገድ አይቻልም። እዚህ ዙሪያውን ቁጭ ብሎ ግን የእምነት አባቶቹ ሶሎአት በማለት ያሲን በመቅራት ብዙ አስጋሮችን በማድረግ የሚከበርበት መሆኑን ለመግለጽ ነው። ይህ ለሳቸው በስሙ መሰየሙ ብቻ ለኛ በቂያችን መሆኑ ለመግለጽ እወዳለሁ። ዛሬ የ1446ኛውን የኢዳል ፈጥር በዓል እያከበርን ነው የምንገኘው። እንግዲህ በዓልም ስለሆነ እንኳን አደረሳችሁ መልእክት እንድታስተላልፉ እድል ስጥ። እንግዲህ ከሸካሳ ጀምራለሁ። ቢስሚላሂ ራህማን ራሂም እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የኢዳል ፈጥር በዓል በሰላም አደረሳችሁ አደረሰ ማለት እፈልጋለሁ። ማሻ አላህ እንግዲህ እንደዚህ ተገናኝተን ይህን ያለፈውን ሰላሳ ቀን የሮመዶን ጾም በሰላም አሳልፈን እዚህ ደርሰን፣ እንዲህ ስለ ሀገራችን ታሪክ ስለ ባህላችን፣ በተለይ ደግሞ ስለ ሼህ ሃዝል ታሪካዊ አመጣጥ ለመነጋገር ቁጭ ብለን ያለ ነው እና ግድምገዳችን የምናስተላልፈው መልእክት ቢኖር ምንድን ነው የሼህ ሃዝልን ታሪካዊ አመጣጥ ታሪካዊ ዘዴ ለማወቅ ከተፈለገ በሰነዶች እንደምናቀረው ቅድም ተናግረናል እና በአካባቢያችን የምትኖሩ የሰሜን ጎንደር ዙርን እንዲሁም በሞላ ኢትዮጵያ የምትገኙ ሙስሊም ማህበረሰብ መጥታችሁ ይህን ታሪካዊ ቦታ እንድትጎበኙ እንዲዘይሩ ጥሪዬን አስተላልፋለሁ። እንዲሁም ያለፈውን ሰላሳ ቀን ያሳለፈውን ዚክር፣ ምስኪኖችን በመርዳት አቅመ ደካማዎችን የቲሞችን ስንደግፍ የቆየነውን ባህላችን ከጾም ፍቺ በኋላም ድን ደግሞ አደራ ማለት እፈልጋለሁ። ለሞላ ኢትዮጵያ ህዝብ እንኳን አደረሳችሁ የሁላችን ጦኑ እንደሞ አብሮ ተደጋግፎ የገባ ስለሆነ ሙስሊም ክርስቲያኑም ቁሞ ለመግደፍ እንኳን አደረሰን እያልኩ ይህ መልክስ ያስተላልፋል። እናመሰግናለን። አባት ኢትዮጵያ ሙስሊም በሙሉ ህዝብ በሙሉ እንኳን በሰላም አደረሰን ላሉ፣ እዛ በተለየ አዲስ አበባ ለሚገኙት ልጆች፣ ጎንደር ላለ ወንድሜ ለሐጅ መሀመድ ይመር እንኳን ለኢደል ፈጥር አደረሳችሁ። እዛ በመቀጠል አደራ የሚለው ህዝበ ሙስሊሙ የቲሞችን አንገታቸውን ደፍተው እንዳይበሉ አብራችሁ እንደ ልጆቻችሁ እንደ ቤቶቻችሁ እንዲውሉ ሁሉም አንገቱን ቀና አርጎ እንዲውል መልእክቴን አስተላልፋለሁ። ለአሚኮ አመሰግናለሁ። በየአመቱ ያድረሰን፣ አሜን። ለመላው ሙስሊም በዓለም ኢትዮጵያም ህዝብ ላለው በሰላም አደረሳችሁ ላለው ከዛ በመቀጠል ለታላቅ ወንድሜ ለፌዴራል ፖሊስ ኖሆ ሴንት ጥጋቤና ለቤተሰቦቼ እንኳን በሰላም አደረሳችሁ ነው ምለውም። በዚህም አጋጣሚ አሚኮንም እንኳን ለኢዳል አል ፈጥር በሰላም አደረሳችሁ ላለው የተከበራችሁ ተመልካቾቻችን 144 ሶስተኛውን የኢዳል ፈጥር በዓል ምክንያት አድርገን ደባርቅ ከተማ በአራት ኪሎ ሜትር ወደ ውስጥ ገባ ብለን ሼህ ሃዝል ታሪካዊ የሆነውን ቦታ ላይ ተገኝተን ታሪካቸው ምን ይመስላል? ያበረከቱት ነገር ምንድን ነው? በተለይ ደግሞ ህዝበ ክርስቲያኑ ህዝበ ሙስሊሙን በጋራ ዋደው በመኖር በፍቅር ሀገር መሆኗን ደባርቅን ያሳዩበት ያስመሰከሩበት ታሪካቸው ምን ይመስላል ታሪካቸው ምን ይመስላል የሚለውን እንዲሰማነ የነበረን ቆይታ በጣም ደስ የሚል ነው። እናንተም እንደወደዳችሁት እምነቴ ነው። አባቶች የነበረን ጊዜ በጣም ደስ ደስ ስለሚለው እንግዲህ በዓል ስለሆነ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ኢድ ሙባረክ ለማለት እንወዳለን ፕሮግራሙን በማዘጋጀት ሰለሞን አደላ ከካሜራ ባለሙያዎቹ ሀብተ ገብርኤል መኮንን ና ቤል ተወልደ ጋር በጋራ ሆነን ወደ እናንተ አደረስን እንግዲህ አባቶቼ ቆይታችን ደስ የሚል ነበረ ኑሩልን በዓሉም የሰላም የጤና ያርግላችሁ እንግዲህ መጨረሻችን የሚሆነው በፋቲሃ ነው ሰላም አለይኩም። እናመሰግናለን እኛም በጣም